ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን ቁልፍና ወሳኝ መረጃዎች ይዘንላችሁ ቀርበናል። መነጋገሪያ ሆኖ የቀጠለው አሰቃቂው የድሮን ጥቃት የአገዛዙ ተቀጣሪ የሆኑ አድማብተናዎችን እንደፈጀ ተዘግቧል። ድንገተኛ ጥቃቶች ያስመረሩት ሰራዊት ደግሞ ንጹሐንን በሞርታር እየደበደበ መሆኑም ተነግሯል። በዕለቱ ከተሰሙ በርካታ የድል ዜናዎች መሀል ደግሞ የደጃዝማች ተድላ ጓሩ ብርጌድ በሁለት ቦታዎች ላይ አስደናቂ ጥቃቶችን መፈጸሙና የአንሻ ክፍለ ጦርም ታላቅ ተጋድሎች ተጠቃሾች ሆነዋል። ከአዲስ አበባ በ65 ኪሎ ሜትር ርቀት ላይ በምትገኘው ከተማ አስደማሚና አስደናቂ ኦፕሬሽን ተፈጽሟል። አቤ ጉበኛ ብርጌድም ዱር ቤቴ ከተማን በመቆጣጠር ጀብዱን አስመስክሯል። ቢዛሞ እስከ ቤት ድረስ በመሄድ የማፈናቀልና የመጨፍጨፍ ዘመቻ መታቀዱን ጠቁሞ የወለጋው አማራ በተጠንቀቅ እንዲቆም አሳስቧል። የዓለም ምግብ ፕሮግራም በአማራ ክልል የሎጂስቲክስ ፈተናዎች እየገጠሙት መሆኑን አስታውቋል። ሰሜን ኢትዮጵያን ከጅቡቲና ኤርትራ ወደቦች ጋር የሚያገናኝ ሀዲድ ለመዘርጋትም ታቅዷል ተብሏል። በዚህ በዛሬው የዜና ክፍለ ጊዜያችን እነኚህንና ሌሎችንም ቁልፍ መረጃዎችን በውብ እና የተሟላ ዝርዝር ወደ እናንተ ወደ ውድ አድማጮቻችን የምናደርስ ይሆናል። እናንተም ቻናሉን ሰብስክራይብ፣ ቪዲዮዎችንም ላይክና ር ሼር በማድረግ በወዳጅነት አብራችሁን እንድትቆዩ በአክብሮት ተጋብዛችኋል። አሁን በቀጥታ ወደ መረጃዎቹ እናልፋለን። ሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ፣ በትናንትናው ዕለት የአገዛዙ ጥምር ጦር ገጠራማ ወደ ሆኑት አማራ በብዛት ወደሚኖርባቸው ቀበሌዎች እንቅስቃሴ እያደረገ መሆኑ ተጠቅሶ የአካባቢ ማህበረሰብም አስፈላጊ የሚለውን ጥንቃቄ ሁሉ እንዲያደ ማደርግ ጥሪ ተላልፎ ነበር። በዛሬው ዕለት ደግሞ ወደ ጫንጮ ቀበሌ ዘልቆ ፋኖ ትንኮሳ ከከፈተብን እኛም የደረሰውን ሰብል ጨምረን ቤቶችን እናቃጥላለን እናወድማለን በሚል በእብሪትና ዛቻ በተሞላ መፈክር ታጅቦ የገባው ተላላኪው ሰራዊት ዛሬ ቀኑ ሙሉ ቤት ለቤት እየዞረ የአርሶአደሩን ምጣድ ሲሰብርና ሀብትና ንብረቱንም ሲዘርፍ መዋሉን የአካባቢው ነዋሪዎች ለቢዛሙ ገልጿል። በተያያዘ ዜናም በቀጣይ ይህ አይነት እጣ ፈንታ ከተደገሰላቸው ወረዳዎች መካከል ጊዳ አያናና ሊሙ ገሊላ ወረዳዎች ዋና ኖቹ መሆናቸው ተጠቁሞ ወደ ዋጃ ቀበሌ ለመግባት የተሰለፈ ከፍተኛ ኃይል በሶስት አቅጣጫዎች ተዘጋጅቶ እንደሚገኝ ታማኝ ምንጮች አመላክተዋል። ካለፉት ሁለት ሳምንታት ጀምሮ አማራ የሚኖርባቸው ቀበሌዎች ወደ ከተማ መጥተው ወፍጮ እንዳያስፈጩና ገበያ እንዳይገበያዩ መደረጋቸውን በተደጋጋሚ ተዘግቦ ነበር። በአሁኑ ሰዓት ደግሞ እስከ ቤታቸው ድረስ በመሄድ የማፈናቀልና የመጨፍጨፍ ዘመቻ ለመክፈት መታቀዱን የዛሬ ውሎ ምስክር ነውና መላው ሕዝባችን በተጠንቀቅ እንዲቆም እናሳስባለን ሲል ቢዛሞ በጥብቅ ተናግሯል። ነውረኛው የብልጽግና ቡድን ምርኮኞች ላይ የድሮን ጥቃት ፈጸመ የሚል መረጃ መነጋገሪያ ሆኖ ውሏል። የድሮን ጥቃቱ የተፈጸመው በውጊያ በተማረኩ የአድማ ብተና አባላት ላይ ሲሆን በዚህም ሁሉም ምርኮኞች መገደላቸው ተሰምቷል። የድሮን ጥቃቱ የተፈጸመው ጥቅምት 14 ቀን 2018 ዓ ም ላይ በባህር ዳር ዙሪያ ደህና ማርያም ተብሎ በሚጠራው አካባቢ በተደረገው ውጊያ ተማርከው በነበሩ የአድማ ብተና አባላት ላይ ነው። ፋኖ በ ተማርከው በሚገኙት የአድማ ብተና አባላት ሙሉ በሙሉ መገደላቸውን ሲናገር ከዚህም በተጨማሪ ምርኮኞቹን ሲጠብቁ በነበሩ ሁለት የፋኖ አባላት ላይም መጠነኛ ጉዳት መድረሱን ተጠቁሟል። ነውረኛው የብልጽግና ቡድን ገመናውን ለመሸሸግ ሲል ሆን ብሎ የድሮን ጥቃት በመፈጸም የራሱ ወታደሮችን በመግደል የፈጸመው ዘግናኝ ድርጊት ነው የሚሉ አስተያየት ሰጪዎች በብዛት ሲደመጡ፣ አገዛዙ ሲያገለግሉት ለነበሩ የአማራ ተወላጅ ወታደሮች ጭምር ያለውን ጥላቻ በግልጽ እያሳየ ነው ተብሏል። ከወታደሮቹ መካከል ወደ ፋኖ ይቀላቀሉብኛል ያላቸውን የአማራ ተወላጅ ወታደሮችን እየመረጠ ሲረሽን የነበረው አገዛዙ ከዚህ ደረቅ እርምጃ ተርፈው በውጊያ ወቅት የተማረኩትን ደግሞ የድሮን ጥቃት በመፈጸም ዘግናኝ ግፍ እየፈጸመባቸው ይገኛል ሲልም መረጃው ደምድሟል። የደጅ አዝማች ተድላጓሉ ጓሉ ብርጌድ በሁለት ቦታዎች ላይ አስደናቂ ጥቃቶችን ፈጽሟል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስዝ የአዲስ አለማየሁ ሰባተኛ ክፍለ ጦር የደጅ አዝማች ተድላ ጓሉ ብርጌድ ሻለቃ ሁለት ጥቅምት 15 ዕለት ከምሽቱ ሁለት ሰዓት ሲል በደብረ ማርቆስ ከተማ በተለምዶ የጁቤ መገንጠያ ተብሎ በሚጠራው አካባቢ ላይ ባለው መኮሮኒ ፋብሪካ ውስጥ መሽጎ በሚገኘው የአረመኒ አገዛዝ ሰራዊት ላይ በቦምብ እና በብሬኔታ ገዘ እርምጃ ወስዷል። በዚህ ውጊያ ዋርድያው እና በተጨማሪም አምስት የአረመኒ አሽከር የሆኑ አባላት ወዲያውኑ ሲደመሰሱ ሰባቱ ደግሞ ቁስለኛ ሆነዋል። በዚሁ ምሽት መኮሮኒ ፋብሪካው ላይ ጥቃት ፈጽማ የተመለሰችው ሻለቃ ሁለት ዳግም ከሌሊቱ ሰባት ሰዓት ሲል ደግሞ አንበር ከተማ ጊዮርጊስ ቤተ ክርስቲያን በነበረው የአረመኒ አገዛዝ ሰራዊት ላይ በፈጸመችው ማጥቃት እርምጃ ዋርድያውን ወዲያውኑ ስትሸኝ ሶስት የአረመን አሽከሮችንም ቁስለኛ ማድረጓ ተነግሯል። ውጊያው በፋኖ ምትኩ ሽፈራው በብቃት ተመርቷል ሲል መረጃውን የዘገበው የሀዲስ ዓለማየሁ ሰባተኛ ክፍለ ጦር ህዝብ ግንኙነት ኃላፊ የሆነው መምህር እንደሰው ታምሩ ነበር። በሌላ በኩል ከዚሁ ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ በተሰማ ሌላ መረጃ የጎጃም አገው ምድር ክፍለ ጦር ስር የሚገኘው የአቤ ጉበኛ ብርጌድ ዱር ቤቴ ከተማን በመቆጣጠር ታላቅ ጀብድን ፈጽሟል። ጀብደኛው ክፍለ ጦር አቸፈር ወንድዬ ዱር ቤቴ ላይ ዋይ ለብሴው ሚሊሻን አድማ ብተናናጡት ቆራጩን የአረመኔውን አገዛዝ እንደ ጉድ ወቅጦታልም ተብሏል። በዛሬው አውደ ውጊያ ስምንት ተላላኪ ሚሊሻ አባላትና አስር ዙፋን አስጠባቂ የሰራዊት አባላት ወደ ላይኛው ተሸኝተዋል ተብሏል። የቁስለኛው ቁጥር በውል ባይታወቅም በዚህ ሰዓት ግን የዱር ቤቴ የመጀመሪያ ደረጃ ሆስፒታል ተጨናንቆ እንደሚገኝም ታውቋል። ከዚህም በተጨማሪ ሀያ ክላሽ መሳሪያ፣ አምስት ኤስኬስ መሳሪያና ሶስት መቶ አምሳ ክላሽ ጥይት ገቢ የተደረገ ሲሆን ሁለት ፓትሮል ፒካፕ መኪናዎችም እንደተቃጠሉና በአጠቃላይ በአገዛዙ ተላላኪ ቡድን ላይ ከፍተኛ ሰብአዊና ቁሳይ ኪሳራ መድረሱን ፋኖ ይበልጣል የእውነቱ ተናግሯል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ደግሞ በበኩሉ በዛሬው ዕለት በምዕራብ ጎንደር ሽንፋ ላይ መሽጎ የሚገኘው የአገዛዙ ጥምር ኃይል ክፉኛ እየተቀጠቀጠ እንደሚገኝ ዘግቧል። በአርበኛ በአበይ የሚመራው የመይሳው ካሳ ሁለተኛ ኮር የካራማራው ክፍለ ጦር በሽንፋ ከተማ ከንጋቱ 11 ሰዓት ጀምሮ ወደ ጠላት ምሽግ በመጠጋት ብርቱ ክንዱን እያሳረፈ እስከ ጠዋቱ ሁለት ሰዓት ድረስ ባለው ጊዜ ውስጥ ሁለት ምሽጎችን በማስለቀቅ እያበራየው ቆይቷል ብሏል። የአንሻ ክፍለ ጦርም በዛሬው ዕለት በመቄት አርቢት ራስ ደጀን በሚባል ቦታ ላይ ታላቅ ተጋድሎን በማድረግ ድልን ተቀዳጅቷል። የአገዛዙ ሰራዊት ከኮን እስከ ጋሸና ያለና የሌለውን ሰራዊት በመካናይዝድ ደረጃ ሰብስቦ ወደ መቄት ሰብሮ ለመግባት ከአንሻ ክፍለ ጦር ጋር ከባድ ውጊያ ያደረገ ሲሆን በዚህም በአናብስቶቹ የአንሻ ክፍለ ጦር ፋኖች በአግባቡ ተመክቶ በመልሶ ማጥቃትም ተመቶ እግሪያው ጭኝ ብሎ ወደ ጋሸና ዜና መፈርጠጡም ተገልጿል። አይደፈሪዎቹ የአንሻ ክፍለ ጦር አናብስት በአርበኛ ጨለፍ ተስፋው እየተመሩ የጠላትን ሰራዊት ዶጋመድ በማድረግ የፋሽስቱን ሰራዊት ታሪክ አድርገውታልም ተብሎላቸዋል። ከጨጨሆ እስከ ጋሸና ጥግ ድረስ አደረጃጀታቸውን ዘርግተው የጠላትን ሰራዊት እያንጓለሉት የሚገኙት የእነዚህ የአናብስት ስብስቦች አኩሪ ታሪክን በመስራት መካናይት ሰራዊቱን ሰባብረውታል። ገሚሱን ሙት፣ ሌላውንም ቁስለኛ አድርገው የተረፈውንም እንዲፈረጥጥ አድርገውታል ሲል ያወደሳቸው ደግሞ የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ሚኒሊክ ዝ ሆኗል። የአገዛዙ ሰራዊት ንጹሐንን ኢላማ ያደረገ የከባድ መሳሪያ ጭፍጨፋ በማድረግ በሰው ህይወትና በንብረት ላይ ጉዳት ማድረሱን ቀጥሏል ተብሏል። በዚህ ሶስት ቀን ውስጥ በተደረገ ጦርነት ቤተ አማራ ኮር ጽናት ክፍለ ጦር የአገዛዙን የሻለቃ ምክትል አዛዥ ወደማይቀረው ቤቱ ሸኝታ ስትገኝ፣ ከዚህ ቀደም አሙሲት በተባለ ቦታ በመራር በትር የተመታው የአገዛዙ ሰራዊት አሁንም በርካቶች ሙት ምክትል አዛዡን ጨምሮ ሌሎች በርካቶችም ቁስለኛ ሆነውበት ወደ ህክምና በፓትሮል እየወሰደ ደውሎ ነበር። በኋላ ላይ የተሰሙት ታማኝ መረጃዎች እንደጠቆሙት ደግሞ ምክትል አዛዡ በትናንትና ዕለት የተከፋይነት ተግባሩን ተሰናብቶ ወደ ሲሆሉ ገስግሷል ሲሉ አረጋግጠዋል። ይህ የመረረ የፋኖ በትር ያበሳጨው የአገዛዙ ሰራዊት ንጹሐንን ዒላማ አድርጎ ከረፋዱ ጀምሮ የሞርታር ድብደባውን በንጹሐን ዜጎች ላይ ሲፈጽም ውሏል። በዚህ ጸያፍ ተግባሩ ደላንታ ወረዳ ተበኮ ቆላ በተባለ ቦታ ላይ በሞርታል ሁለት ግለሰቦች ላይ ከባድ የአካል ጉዳት አድርሶ ተጎጂዎቹም ለአስቸኳይ ህክምና ወደ ሆስፒታል ገብተዋል። በሌላም ተመሳሳይ ድርጊት ከቆቦ ከተማ ሆርማት ወታደራዊ ካምፕ ላይ በተጠመደ መድፍ ወደ ራያ ቆቦ ድንጋይ ቀበሌ ድብደባ በመፈጸም ሁለት ባልና ሚስት ላይ ከባድ ጉዳት አድርሷል። ቤትና ንብረታቸውንም አውድሟል ሲሉም አረጋግጠዋል። በመጨረሻም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር ታላቅ ኦፕሬሽን እንደሰራ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር አስደማሚና አስደናቂ ኦፕሬሽኑን ከአዲስ አበባ በ65 ኪሎ ሜትር ሰዓት ላይ በምትገኘው በቅንብ ቢት ወረዳዋ በሸኖ ከተማ ውስጥ ዘልቆ በመግባት አካሂዷልም ተብሏል። የኃይለማርያም ማሞ ክፍለ ጦር ሶስተኛ የሰላም ሰዋን ዳርጌ ሬጅመንት አናብስቶች በሸኖ ከተማ በብልጽግና ተከቦና ተሞሽሮ የሚገኘውን በልዩ ስሙ ወይራ ሰፈር ተብሎ በሚጠራው ቦታ በድፍረትና በብቃት በመግባት ያገዛዙ ሰራዊት ላይ የተጠናና የተሳካ ኦፕሬሽንን በማካሄድ ጠላት ላይ ከፍተኛ ኪሳራን አድርሰዋልም ተብሏል። የተከፈተበትን ተኩስ መቋቋም ያቃተው ሰራዊት እግሬ አውጭኝ ብሎ የፈረጠጠ ሲሆን በኦፕሬሽኑ ሁለት የሚኒሻ አባላት ስኮዲ ያገኘው ሲሸኙ ሶስቱ ደግሞ ቆስለው ተማርከዋል። በተጨማሪም ፋኖ ሶስት ክላሽንኮቭ መሳሪያዎችን የማረከ ሲሆን የተማረኩትንም ቁስለኞቹን ሰብአዊነት በተሞላበት ሁኔታ ሕክምና እንዲያገኙ አድርጓል ሲል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳምነው ኃይለማርያም ባሞ ክፍለ ጦር ህዝብ ግንኙነት ክፍል አሳውቋል። የዓለም ምግብ ፕሮግራም በአማራ ክልል የሰብአዊ እርዳታ ስራዎችን በቀጠለው የጸጥታ ችግርና የተደራሽነት ውስንነት ምክንያት ከፍተኛ የሆነ የሎጂስቲክስ ፈተናዎች እየገጠሙት መሆኑን አስታውቋል። ድርጅቱ አማራ ክልልን በተመለከተ በወጣ የስራ ሁኔታ ግምገማ ሪፖርቱ ላይ በተለይም በመተማና በምስራቅ አማራ አካባቢዎች ያለው የጸጥታ ችግር የእርዳታ አቅርቦቶችን ትራንስፖርት በእጅጉ እያዘገየ መሆኑን ጠቁሟል። ሪፖርቱ እንዳለውም በተለያዩ አካባቢዎች የንግድ ትራንስፖርት አገልግሎት እጥረት መኖሩን በመጥቀስ ለተቸገሩ ማህበረሰቦች እርዳታ በወቅቱ እንዳይደርስ እንቅፋት እየፈጠረ መሆኑንም አስረድቷል። የዓለም ምግብ ፕሮግራም ምንም እንኳ እነዚህ ገደቦች ቢኖሩም የሎጂስቲክ ክላስተር በግጭት ባለበት ክልል ውስጥ የሰብዓዊ አጋሮች ስራቸውን መቀጠል እንዲችሉ ትራንስፖርትን ማከማቻንና ቅንጅትን ጀምሮ የጋራ አገልግሎቶችን ማቅረቡን መቀጠሉንም አክሎ ገልጿል። የዓለም የገንዘብ ድርጅት አይኤምኤፍ ከፍተኛ ዕዳ ያለባቸው አስር የአፍሪካ ሀገራት ዝርዝርን በጥቅምት 2025 መረጃ መሰረት ይፋ አድርጓል። ኢትዮጵያ በ1.59 ቢሊዮን ዶላር ዕዳ ሰባተኛ ደረጃን ይዛ ተቀምጣለች። ዝርዝሩ በ689 ቢሊዮን ዶላር በሚጠጋ ዕዳ በአንደኛ ደረጃ ላይ በምትገኘው ግብፅ የሚመራ ሲሆን ኮት ዲቯር እና ኬንያ እያንዳንዳቸው በ3 ቢሊዮን ዶላር ገደማ ዕዳ በመያዝ በሁለተኛና ሶስተኛ ደረጃዎች ላይ ተቀምጠዋል። ከእነዚህ ሀገራት በተጨማሪ አንጎላ፣ ጋና፣ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ታንዛኒያ፣ ካሜሩንና ዛምቢያ በቀሪዎቹ የከፍተኛ የእዳ ተቀባይ ሀገራት ዝርዝር ውስጥ ተገኝተዋል። ከአይኤምኤፍ የሚገኝ ብድር በአጠቃላይ ለፋይናንስ መዳረሻነት የሚወሰድ ቢሆንም እነዚህ ሀገራት ባለው ከፍተኛ ዕዳ ምክንያት የረጅም ጊዜ እድገታቸው ላይ ጥያቄ የሚያጭር ሁኔታ ውስጥ እንደሚገኙ ተነግሯል። በተመሳሳይ መልኩ ኢኮኖሚያዊ ችግሮቻቸው እየተባባሱ መምጣታቸውም ተመላክቷል። በአንዳንድ የአፍሪካ ሀገራት የአይኤምኤፍ ፕሮግራሞች መንግስታት ድጎማዎችን እንዲቀንሱ፣ ግብሮችን እንዲጨምሩና የመንግስት ሴክተር በጀትን እንዲቀንሱ አስገድደዋል የተባለ ሲሆን ይህም ከባድ ማህበራዊና ኢኮኖሚያዊ መዘዞችን አስከትሏል ተብሏል። የዋጋ ግሽበትን እየጨመረና የሀገር ውስጥ ገንዘቦችን ዋጋ እየወደቀ ሲመጣ የአይምኤፍ ዕዳዎችን መክፈል ከጊዜ ወደ ጊዜ አስቸጋሪ እየሆነ እንደሚገኝም ተጠቁሟል። በዚህም ምክንያት ብዙ የአፍሪካ ሀገራት በጤና በትምህርትና በሌሎች መሰረተ ልማቶች ላይ መዋለ ነዋያቸውን ከማፍሰስ ይልቅ ለዕዳ ክፍያ ከፍተኛ የሆነ ብሔራዊ ገቢን እንዲመድቡ እየተገደዱ መሆኑንም ለመረዳት ተችሏል። ሰሜን ኢትዮጵያን ከጅቡቲና የኤርትራ ወደቦች ጋር የሚያገናኝ አዲድ ለመዘር ማድረጋት ታቅዷል ተብሏል ፕሮጀክቱም አንድ ነጥብ 58 ቢሊዮን ዶላር እንደሚፈጅ ተጠቁሟል የኢትዮጵያ ባቡር ኮርፖሬሽን ሰሜን ኢትዮጵያን ከጅቡቲዋ ታጁራ ና ከኤርትራዎቿ አሰብና ምጽዋ ወደቦች ጋር የሚያገናኝ ሀዲድን በአንድ ነጥብ 58 ቢሊዮን ዶላር ለመስራት ማቀዱን ዘግቧል። ፕሮጀክቱ ከመቀሌና ወልዲያ ወደ ሁለቱ ሀገራት ወደቦች የሚዘረጋ መሆኑን ዘገባው ጠቅሷል። ኮርፖሬሽኑ ይህንኑ ዕቅዱን ያቀረበው ከቀናት በፊት በአዲስ አበባ በተካሄደ የባቡር ሀዲድ ኢንቨስትመንት ስብሰባ ላይ መሆኑን ተጠቅሷል። አዲሱ ፕሮጀክት በዓለም አቀፍ የግልግል ፍርድ ቤት ከተያዘው የቱርክ ኩባንያ ከጀመረው የአዋሽ ኮምቦልቻ ሐራ ገበያ የሐዲድ ፕሮጀክት ጋር ምንም ግንኙነት እንደሌለውም ተጠቁሟል።